ቪዲዮን እስከ መጨረሻው ካያችሁ የሚገራርም ልብስ ታገኛላችሁ፣ የሚገራርም ጥበቦች ታገኛላችሁ። ዋጋው ሁሉ ማስተያየት ያለው ነው። ዛሬ አዳዲስ ነገር ይዘንላችሁ በዚሁ በወሰን ጥበብ እንገኛለን። እንግዲህ ይህንን ቪዲዮ የምንቀርጽበት ሰዓቱ በጣም ጠዋት ስለሆነ በዚህ በኩል ያው ፀሐይ ይታያችኋል። እንደማይረብሻችሁ ተስፋ አድርጋለሁ። ማለት ነው የምንቀርጽበት ሰዓት ነው። ወሰንዬ እንዴት ነሽ? እንዴት ነሽ? ደህና ሰነበረ። እንኳን ደህና መጣችሁ። ፀሐዩ ትንሽ እየረበሸ ነው። አዎ ፊት ለፊት ይሻላል። ፊታችንን አዙረናል፣ ምክንያቱም ፀሐዩ በጣም ስለሚረብሽ በዚህ በኩል ነው። ምን እናሳያችሁ? አይደለም እንቀጥላለን። ወሰንዬ የዛሬዎቹ ምንድን ናቸው የተዘጋጀንባቸው? የሚገራርሙ አዳዲስ ልብሶች ይዘናል። አይታቸዋል። ከመቀረጻቸው በፊት በጣም ያምራሉ እያልክ ነበር። በጣም ያማምራሉ። እንግዲህ እየመረጡ ማዘዝ ነው። ቆንጆ አድርገን በቆንጆ ፊኒሽን ከፈለጉ በእጅ ጥልፍ፣ ከፈለጉ በማሽን ጥልፍ ሰርተን እንልክላቸዋለን። እንግዲህ እንደምታዩት እጅግ በጣም የሚገራርም ልብስ እንደተለመደው ይዘንላቸዋል። እጅግ በጣም የሚያምር በሌላ ከለር ነበረ ከን በፊት በቃ የዚህ ሸማኔ ጥበብ ሁሌም ይለያሉ። አንተ ራሱ ላይ አይተኸዋል። የሱ ልብሶች ይለያሉ፣ እጅግ በጣም ገራሚ ናቸው። የራሱ ዲዛይን ነው፣ የራሱ ክር ነው፣ የራሱ መለያ ያለው የሱ ልብስ ኮፒ ሆኖ እንኳ አታገኘውም። የሚገርመው የሱ ልብሶች ይለያሉ። እጅግ በጣም ነው የሚያምር። ይሄ ደግሞ እንዴት እንደሚያምር፣ ከለሩ በጣም ዘናጭ ልብስ ነው። መነኑ ምንም ጥያቄ የለውም። ሁለት አይን ከሁለት አይንም ደግሞ ጸድት ያለ ሁለት አይን ማለት ነው። ሁለት አይንም ሆኖ አለው አይነት፣ እንዴት እንደሚያምር እዩት። በጣም ገራሚ ልብስ ነው። አልቆለት ሰላሳ ሺ ብር ነው። እዘዙት በያላችሁበት፣ እናደርሳለን። ይሄ ልብስ እንደምታዩት እጅግ በጣም የሚገርምና የሚያምር ልብስ ነው። እንዴት እንደሚያምር እየው። ፀሐዩ እንግዲህ ከግድግዳ ለጥፎናል ዛሬ ግድግዳ ጥግን ብዙ የማሳያችሁ በጣም ነው የሚያምረው። አዲስ ዲዛይን ነው። የሚገርም ከለር ነው። ምን አይነት ቀይና ብሎና እንደዛ ነገር ነው። በርገንዲ ነው ከለሩ። እጅግ በጣም የሚገርም ዲዛይን ነው። አርት የሆነ ዲዛይን ነው። እንዴት እንደሚያምር መነኑ፣ እጅግ በጣም ጽድት ያለ ዲዛይኑ ደግሞ። ገና አንድ ሸማኔን ያወጣው ተሎ ነው ያመጣውት። እዛዙት ኦርደር አድርጉት እየተሸመነ ስለሚገባልን ካሁኑ ኦርደር አድርጉ። ዋጋው አልቆለት 25 ብር ነው። እዛዞት በያላችሁበት እናደርሳለን። ነጠለው ትልቅ ነው፣ እስከ ሁለት ሜትር። እስኪ እንየው፣ እስከ ሁለት ሜትር ስንት እንደሚሆን አይተ እንደምናውቀው ሁለት ሜትር ከ20 አካባቢ ይሆናል። ሁሉም ሰው ትልቅ ነጠላ ይፈልጋል ማለት አደለም። ትልቅ ነጠላ ማይፈልግ ብዙ ከስተመር ማለ፣ ትልቅ ነጠላ የሚፈልግም ብዙ ሰው አለ። እዘዙት። ይሄን ልብስ ምዩት እንዴት እንደሚያምር። ከአሁን በፊት በሌላ ከለር በደረጃ ሳይተ ነው ነበር እንደዚህ። አሁን ሁለተኛ ከለር የመጦለት ነው። እጅግ በጣም የሚያምር ከለር ነው። ሰማያዊ ከለር ነው። ሰማያዊ ነው የሚባል ሄዳ መደቡ ሰማያዊ የሮዚቲ ነገር ነው። ደረጃ ነው። እጅግ በጣም የሚያምር ልብስ ነው። ይህ በግሩፕ ትለብሱት ራሱ ያዘንጣቸዋል። ሰርግ፣ እንዲሁም ግራጁዌሽን ላላችሁ ከስተመሮቻችን ኢትዮጵያዊ፣ ኤርትራዊ ወዳጆቻችን ይሆናችኋል። እዘዙት። እንዴት እንደሚያምር እዩት። ዋጋው አልቆለት 17000 ብር ነው፣ ዋጋውም የሚገርም ነው። አይኸው እንዴት እንደሚያምር ያለ ደረጃ አለው። ከፈለጋችሁ ያለ ደረጃም አለው በደረጃ ስለምወደው ነው ያመጡት። ያለ ደረጃም ከፈለጋችሁ እንሰራላቸዋለን። አለ ነጠላው እንዴት እንደሚያምር እዩት። ከኔ ጠጋ ሲል ነጠላው ያምራላቀለው መነኑ ሁለት አይን መነን ነው ነጠላው። እስከ 2 ሜትር ከ20 ይሆናል። ክርስትና ያላችሁ ይሆናችኋል። ለሙሽራ እናት ግን አይሆንም። አይሆንም። ይሄ ኦኬ፣ ልልበስ ካለች ይቻላል ግን እኔ ለሙሽራ እናት በቃ ራሷ ሙሽራ ስለሆነች ከዚህ በላይ በጣም ቆንጆ ነገር ብትለብስ ደስ ይለኛል። ለግሩፕ ለማጀቢያ ምናምን ግን በደብ ይሆናቸዋል። ይህ ልብስም እንደምታዩት እጅግ በጣም የሚገርም የፎቶ ልብስ ነው። አዲስ ዲዛይን ነው። የከለር አገባቡ ሆነ ከለሩ እጅግ በጣም የሚያምር ልብስ ነው። በካሜራ ደግሞ እጅግ በጣም ያምራል። በጣም ልዩ ነው ይታያል። ካሜራ ማለት እንዴት እንደሚያምር እዩት። ዲዛይኑም ልብሱም በጣም የሚገርም ነው። በእርግጥ ኦርደር ተደርጌ ያመጣዋቸው በጣም ነው የሚያምረው። እጅግ በጣም ቆንጆና ዘናጭ ልብስ ነው። ነጠላው እንዴት እንደሚያምር እዩት። በጠባብም አለው በሰፊ ያለው ከዚህ ጠበብ ካለም ትችላላችሁ። እንዴት እንደሚያምር ዩት። በጣም ነው የሚያምረው። ሁሉ ሰው ሰፊ ነጠላ ይወዳል ማለት አይደለም። አንዳንድ ሰው ጠበብ ይወዳል፣ አንዳንድ ሰው እንደዚህ ሰፊ ይወዳል። ዋጋው አልቆለት ሀያ ሰባት ሺ ብር ነው። በእጅ ጥልፍ ለምትፈልጉም ማሰራት ትችላላችሁ፣ በማሽን ለምትፈልጉ ማሰራት ትችላላችሁ። አዲስ ነገር ኦሪጂናል ነገር እዘዙ። ይሄ ልብስ ደግሞ አዲስ ልብስ ነው። ሁሉም አዲስ ነገር ናቸው። እንዴት እንደሚያምር ዩት ቴዲዬ። በጣም ነው የሚያምረው። የሚገርም ከለር አገባብ ነው። ፊንክ አይደለም ግን፣ በርገንዲና ምን ከለር ነው። አንዳንዴ ከለሮቹን ወሶ የሚያመጧቸው ለእኛ ራሱ እየጠፉብን ነው፣ ግራ እያጋቡን ነው። እንዴት እንደሚያምር ይሄ ለሙሽራም ለሙሽራ እናት መዘነጥ ለሚፈልግም ሰርግ ጥሪ የሆነ ግራጆሽን ጥሪ ላላችሁ ሁሉ ይሆናል። አሁን የሆነ ጥሪ ሲኖርሽ፣ ቆንጆ ልብስ ሲኖርሽ ደስ አይልም? ድጋርገ ለብሳ በቃ ዘንጠ ሲሄድ ኮንፊደንስ ራሱ ይጨምራል። የመጨረሻ እና ጥሩ ጥሩ ነገር ሁሉ ያስፈልጋችኋል። ዋጋው ደግሞ አስተያየት አለው። እንዴት እንደሚያምር እዩት። ነጠላውን ላሳያችሁ። ነጠላው ደግሞ ይህን ይመስላል። በጣም ነው የሚያምረው። ዋጋው አልቆለት ሃያ ሺህ ብር ነው። በጣም ነው የሚያምረው። እዛዙት በያላችሁበት እናደርሳለን። ይሄ ልብስ እንግዲህ እንደምታዩት ወርዱም ሰፊ ጥለቱም የሚገርም ታሪካዊ ልብስ ነው። ይሄ ነገራችን ድሮም ነበረኝ፣ በቃ ዘመን የማያልፍበት እና ብዙ ሸማኔ ኮፒ የሚያደርገው ገብቶሃል። አሁን ሽመና ከፍ ዝቅ የሚለው ኮፒ ራይት አለው። በደንብ አድርገው ሁለት እስከ ሶስት አዎ፣ ጀማሪ ሸማኔ የሰረዋል አስመስሎ። ትክክለኛ ሸማኔ ተጠንቅቆ የሰራው ልብስ ምንጊዜ ውድ ነው። አይተካም ዲዛይኑ ዲዛይኑን፣ ራሱ እያንዳንዱን ለቅሞ ነው የሚሰራው። ኮፒ ደግሞ አድርገው የሚሰሩት አሉ። የሽመና ስልት አለ አለ አይነት አለ አይደለ በፈርጥ የሚሰሩት አለ፣ በሻርቆ የሚሰሩት አለ። በሻርቆ ሲሰራ ልሙጥ ነው፣ ዲዛይኑ ይመስላል እንጂ ጥንቃቄ ያለው ሽመና አይደለም። ሽክሽክ ያለ ነው። ይሄ ሽመና ኮፒ የሚደረግ ሽመናም አይደለም። እኔ ይሄን ሽመና ከሁለት ዓመት በፊትም ሰርቸዋለሁ። አሁንም ሸማኑ ሲመጣለት ነ ትዚ ያልኩት የአንቺ ልብስ ነው በጣም የሚገርም ልብስ ነው። ለሙሽራ እናት ሆነ ለሰርግ እጅግ በጣም ዝንጥ የሚያደረግ በጣም የሚያምር ወርቃማ ልብስ ነው። ሀያ አምስት ሺህ ብር እንሰጣቸዋለን፣ ግን በጣም በአስተያየት ሆኖ ነው። በጣም የሚገርም እና የሚገርም ልብስ ነው። በቃ ከዲዛይኑ ለጥልፍ ራሱ የሚመች ልብስ ነው። ትልቅ ሰዎች ነው የሚሸምኑት። የድሮ ሸማኔዎች ነው ይሄን የሚሸምኑት። ያሁን ሸማኔዎች ኮፒ ያደርጉት ማ ለዛ ከስታ እንዴ ጠብ የሚል ልብስ ነው። ቶሎ ቶሎ አይመጣም ልብሱ እና የሙሽራ እናት የሆንሽ እናት ኦርደር አድርጌው እጅግ በጣም የሚገርም ዲዛይን እና የሚገርም ልብስ ነው። ይሄ ልብስም እንዴት እንደሚያምር እጅግ በጣም የሚያምርና የሚገርም ልብስ ነው። እሺ አያምርም ቴዲ? በጣም ልዩ ነው። ይሄ በትንሽ ጥበብ ነበር የማውቀው፣ አሁን በሰፊው ሸማኔዎች አስፍቶት ነው። እጅግ በጣም የሚገርም ልብስ ነው። እዩትማ። በጣም ነው የሚያምረው። እውነት በጣም የሚያምር የከለር አገባብ ያለው ቆንጆ ልብስ ነው ይሄ። ከልጆች ጋር መልበስ ብትፈልግ አንድ እናት በጠባቡም ስላለው ለእናሲሱ በሰፊው ለልጆች በጠባብ አድርገን መስራት እንችላለን። እጅግ በጣም የሚያምር ልብስ ነው። ዋጋው አልቆለት ሀያ ሁለት ሺ ብር ነው። ነጠላውን ደግሞ ላሳያችሁ። ዲዛይኑ፣ የከለር አገባቡ፣ ከለሩ መግለጽ የማይቻል አይነት ጥበብ ነው። በጣም ነው የሚያምረው ነጠላው። እስከ ሁለት ሜትር ከሰላሳ ይሆናል። የሚገርም ጥበብ ነው። በእጅ ጥልፍ ለምትፈልጉም እንሰራለን። በማሽንም ለምትፈልጉት ዋጋውን እንደሰማችሁት ነው። ኦርደር አድርጉት። ይሄ ልብስም እንደምታዩት እጅግ በጣም የሚያምር የተለያዩ ከለርፉል የሆነ ልብስ ነው። የፎቶ ልብስ ነው፣ ፎቶ አለው። ፎቶ ላኪል የምትሉ ፎቶውን እልክላችኋለሁ። እጅግ በጣም የሚገርም ልብስ ነው። ማለትም ከለርፉልነቱ፣ ዲዛይን አቀማመጡ ደስ የሚል ልብስ ነው። ይሄ በግሩፕ ምታደርጉት ያምራል። እንዲሁም የምታደረጉት እጅግ በጣም የሚያዘንጥ ልብስ ነው። ከለርፉልና ድምቅ ያለ ልብስ ለምትወዱ ሁሉ ይሆናቸዋል። እንዴት እንደሚያምር ዩ ዋጋው አልቆለት 18 ሺ ብር ነው። ነጠሎ እስከ 2 ሜትር ከ20 ነው የሚሆነው። በጣም ያምራል። መነኑ ሁለት አይን መነኑ ምንም ጥያቄ የለውም ነው የአሁን መነኑ። ሁለት አይን መነን ናቸው ሁሉም ሁለት አይን ነው። እቺ ልብስ እንደምታዩት እጅግ በጣም የምታምር ዝንጥ ያለች የፎቶ ልብስ ነው። እኔ ራሱ ከስተመር ፎቶ ሲልክልኝ የለችም ገና እያልኩ ነበር። ትናንት ሸማኔ ቤት ስሄድ አገኘዋት። እንዴት እንደሚያምር ገብታለች። ሁለት ከለር አለው፣ የሚገራረም ከለር ነው ያለው እጅግ በጣም የሚያምር እንደ ፈርጥ አይነት የሆነ ስራ ያለው ነው። በጣም በጣም ቆንጆ ልብስ ነች። በግሩፕም ለመልበስ ብቻም ለመልበስ፣ አሁን ሰው በየራሱ ፕሮግራም በጣም ብዙ ፕሮግራም አለው። በየቤቱም ከልጅ ጋር ነው መልበስ የሚፈልግ ከስተመር በሙሉ። እች ደግሞ በጣም ነው የምታምረው። ሁለት አይነት ከለር አላት። ዋጋው ደግሞ አስተያየት ያለው ነው። ዋጋው 15 ሺ ብር ነው። ምንም አይነት ፈርስ የለውም በዛ ላይ ፈርስ የሌለው ልብስ ነው። አያችሁት፣ ፈርስ የለውም። አንዳንድ ሰው ፈርስ የሌለው ልብስ ይፈልጋል። ይሄ ልብስም ሁለተኛ ከለሩ ነው። የቅድሙ ቀይ ነው፣ የአሁኑ ደግሞ ይሄ ምንድን ነው ከለሩ፣ ቴዳ ግሪንም አይደለም ምንድን ነው፣ ደስ የሚል ከለር ነው ብቻ ወሱ ሰውጣል። በጣም የሚገርም ልብስ ነው። ፈርስ የለውም። ከዛ በላይ እንዲሁ የሚለበስ ልብስ ነው በቃ እንዲሁ ስለ ይሄ ፕሮግራምን ምንም ማያስፈልገውም። ጥበብ መልበስን ያማረው ሰው በሙሉ ኦርደር ቢያደርገውና ቢለብሰው እጅግ በጣም ያምራል። በግሩፕ ደግሞ እጅግ በጣም ያዘንጣቸዋል። እንዴት እንደምታምርዩት ይህም ቀዩም ያምራል። ሁለት አይነት ከለር አለው እንደምታዩት፣ አንዱ ቀይ ነው፣ አንዱ ሰማያዊ ነው። ከስር ያለው በጣም ያምራል። ሰማያዊ ሳይሆን የሆነ ከለር ነው፣ ሰማያዊ አይደለም። ሰማይ ነው አይደለም፣ በጣም ነው የሚያምር በምትፈልጉት ከለር ኦርደር ማድረግ ትችላላችሁ። ይሄ ልብስ ደግሞ እንዴት እንደሚያምር ዩት እጅግ በጣም የሚያምር ደረጃ ያለው ልብስ ነው። ካሁን በፊት በሌላ ከለር አሳይቻቸዋለሁ። ይሄ ሁለተኛ ከለር ተሰርቶ ነው። እጅግ በጣም ነው የሚያምረው። ምን ከለር እንደሆነ በቁጥር ነው የምናውቀው። አሁን ክሮችን በቁጥር ስለምናውቃቸው ክሮች ሁሉ ቁጥር አላቸው። በክር ቁጥር ነው የምናውቃቸው እና እጅግ በጣም የሚያምር ልብስ ነው። አንድ ደረጃ አለው። ከፈለጋችሁ ደረጃው መቅረት ይችላል። በግሪን ካሁን በፊት ፖስት አድርጌው ሽጨዋለሁ። ካስታወስክ የሚያምር ግሪን አለው። በግሪን አለው። በታችኛው ከለር አለው። በምትፈልጉት ከለር ኦርደር ማድረግ ትችላላችሁ። ዋጋው 18 18 ሺ ብር ነው አልቆለት እጅግ በጣም የሚያምር ልብስ ነው። በግሪን የሚያምራል። ከስር ባለውም ከለር ያምራል። በግሪን ከአሁን በፊት አሳይቻቸዋለሁ። በደረጃ ነበር ያሳየኋቸው። ከስተመር ደግሞ ያለ ደረጃ ፈልጎት ይሄ ኦርደር የተደረገ ነው። ያለ ደረጃ ነው። ይሄኛው እጅግ በጣም ነው የሚያምረው። ይህ ልብስም እጅግ በጣም የሚገርም በጣም የሚያምር ዲዛይን ከሸማኔዎቻችን አንደኛ የምንለው ሸማኔ የሚሸምንልን ነው። የምርጡ ሸማኔ ነው ይታወቃል። የሱ ልብሶች ይሄንም ኮፒ አድርገውበታል። በእርግጥ ግን ኮፒው ምንድን ነው እንደዚህ በእጅ የሚነካ አይደለም ይሄ በእጅ ይዳሰሳል። ገብተዋል ፈርጥ ነው። ይሄ ፈርጥ ነው። ኮፒው ደግሞ በሻርቆ የሰሩት ነው። ልሙጥ ነው። ከለሩ ይመስላል እንጂ ራሱ አይደለም። እናም በጣም የሚገርም ዲዛይን ነው። እሱ ጋር እስካሁን ዋጋው አልቀንስ መረ ኮፒ ተደርጓል ልብስ ቀንስ ብለው ኦሪጂናል ልብስ የሚፈልግ ከኔ ይውሰዳል። እውነቱ ነው። ኦሪጂናል ልብስ የምትፈልጉ ኦርደር ማድረግ ትችላላችሁ። ዋጋው 25 ሺህ ብር ነው። ለጥልፍም የሚመች ለመልበስም የሚመች ልብስ ነው። ከለሩ ገራሚ ነው። በቃ እኔ በጣም ነው የምወደው ይሄ ልብስ። ለሙሽራ እናት ሆኑ ለእናታችሁ ማዝ ለምትፈልጉት ለእናት ይቱልኝ ለእናት ቀሚስ እጅግ በጣም ይሆናል። እናቶቻችሁ ማስደሰት ከፈለጋችሁ ሰርፕራይዝ ከፈለጋችሁ ሰርፕራይዝ ይወዱታል። እውነት ይወዱታል። በጣም የሚገርም ዲዛይን ነው። ካሁን በፊትም ልኬላ ስደውልልህ የነበረችው እጅግ በጣም የተደመምኩበት በአካል ሲመጣ የበለጠ ወደድኩት ነው ያለች። ይሄ ልብስ በጣም ነው የወደደችው። እዛ ዙት በያላችሁበት እናደርሳለን። ዋጋው አልቆለት ሀይ፣ ይህ ልብስ እንደምታዩት እጅግ በጣም የሚያምር ደረጃ ልብስ እና ፍክት ያለ ኦሬንጅ ቀይና ቬጅ ያለው ነው። ከአሁን በፊት እንዲሁ ፖስት ሳላደርገው እየሰራዎች ነበር ልብሱ ተወዳጅ ልብስ ነው። እጅግ በጣም የሚያምር ልብስ ነው። መነኑ ሁለት አይን መነን ነው። ጥያቄ የለውም። ልብሱ በጣም የሚገርምና የሚያምር ልብስ ነው። ነጠላውም እጅግ በጣም ቆንጆ ነው። በጣም ነው የሚያምር የነጠላው ዲዛይን። ነጠላውም ከለርፉልነቱም በጣም ያምራል። ድምቅ ያለ ልብስ ነው። በጣም ነው የሚያምር ነጠላው። እስከ ሁለት ሜትር ከሰላሳ ይሆናል። ዋጋው አልቆለት አስራ ስምንት ሺ ብር ነው። ፖስት ሳላደርገው ብዙ የሸጥኩት የነበረው ልብስ ነው። ፖስት ቢደረግ ደግሞ ምን ያክል ይሸጣል? እናንተ ታውቃላችሁ። ይሄ ልብስ እንደምታዩት እጅግ በጣም የሚያምር ልብስ፣ አዲስ ልብስ አይደለም እንግዲህ፣ ድሮ እናቶች ያውቁት ይሆናል ልብስ። በጣም የሚያምር ልብስ ነው። ለግሩፕ ይሆናችኋል፣ ብቻችሁ የምትለብስም ይሆናችኋል። በቃ የድሮ ጥበበኛ ሸማኔ የጠበበው ነው የሰራው ነው። የአሁኑ ሸማኔ ይሰለችል። ይህን ያክል ዲዛይን ለማስቀመጥ እያንዳንዱን፣ እያንዳንዱን፣ እያንዳንዱን ችንች፣ እያንዳንዷ መስራት እኮ ከባድ ነው። በጣም ከባድ ነው። እውነት አሁን ቢሆን ይሄን አንድ ዲዛይን በጣም በሰፊው አድርጎ ግማሽ ግማሽ አድርጎ ነው የሚሸምኑት፣ እና የሚገርም ነው። ሁለተኛ ከለሩ ደግሞ ይህን ይመስላል። በርግጥ ለየ ራሱ አሳያችኋለሁ። ምናልባት ከወደዳችሁት ብዬ ነው። ከከለር ከለር እንዴት እንደሚያምር እዩት። ልብሱን በብዛት አለ ሸማኔው አምርቶ አምርቶ አምርቶ እየጠበቀ ነው። አዎ፣ በጣም ነው የሚያምረው። እውነት ገርሞኝ እኮ ነው። በቃ እንትን ፖስት ይደረግ ብዬ አመጣሁት። እነዚህን ማስቀመጥ እጅግ በጣም ጥበበኛ ሸማኔ መሆን አለበት። እጅግ በጣም ማለት ነው። ጥበብ ሰዎች፣ ታውቃላችሁ፣ ትረዱኛለችሁ እዚህ ጋ ትክክልነሽ እያላችሁ ነው የሚሆን። ዋጋው ደግሞ አልቆለት 14 ሺ ብር ነው ነው ሺ ብር ነው። እጅግ በጣም ርካሽ ነው። ይህን እዩት። የሚገርም ከለር ነው። የሚገርም ከለር፣ የሚገርም አቀማመጥ። በቃ እኔ የገረመኝ ምኑ መሰላችሁ? ይህን እያንዳንዱን ቁጭ ብሎ ይሄ በእጅ ነው ማለትም ፈርጥ ናቸውና እንዲህ እየወረወርክ የምትሰራ አይደለም። እየለቀምክ እየለቀምክ ነው እያንዳንዷንም ተደና ይሄ ሁሉ እያንዳንዷን ፈርጥ በእያንዳንዱ ፈርጥ ሲያስቀምጡ ሲውሉ በጣም ብዙ ጊዜ ነው የሚፈልገው። በምትፈልጉት ከለር ኦርደር አድርጉት፣ በምትፈልጉት ብዛት አለ፣ በግሩፕ ለብሱት። የእውነት ጥበብ ነው። ይሄ ለወጣትም ለእናትም የሚሆን ነው። ዋጋው አልቆለት አስራ አራት ሺህ ብር ነው። ኦርደር አድርጉት። ይህች ደረጃ ልብስ እንዴት እንደምታምር ሄዳ እያታምር፣ በጣም የሚገርም የከለር አገባብ ከለር ያላት እጅግ በጣም ቆንጆ የሆነች ልብስ ነች። በጣም ነው የምታምረው። እውነት የከለር አገባቡም ሆነ ዲዛይኑም ሆነ ደረጃነቱም እጅግ በጣም ነው የሚያምር። ከፈለጋችሁ አንዱ ደረጃ ከስር መቋረጥ ይችላል። ከስር ያለው ደረጃ ቢቋረጥ ደግሞ ያምራል። ከፈለጋችሁ እንዳለም ይሰራል። በጣም ነው የሚያምረው። ዋጋው አልቆለት 16 ሺህ ብር ነች። የሚገርም ዋጋ ነው። ከነገራችን ላይ ጥበብ ዋጋ አሁን ያን ያክል ውድ አልሆነ። ሰው ሲንጀር ላይ ስላደላም ሲንጀር ነው እየተወደደ ያለው ። ነጠላው እንዴት እንደሚያምር እዩት። ሁለት ሜትር ከሀያ ይሆናል። ከለሩ በጣም ያምራል እውነት የሚገርም ከለር ነው። ኦርደር አድርጉት በግሩፕም ከፈለጋችሁ። ፈርጥ ነው ልብሱ ከነገራችን ላይ። እንዴት ስናደርጉት ፈርጥ ነው፣ የሚያምር ልብስ ነው። ከፊት ለፊት ተቀናሽ ነው፣ ወራጅ ነው የሚሰራው ከፈለጋችሁ በዙሪያም አለው እንደዚሁ ነው። ዙሪያም አለው አላደም ከፊት ለፊት ተቀናሽ ናት። እችን አያት ከፊት ለፊት የምትጠለፍ ባህል ነው። ከፊት ወራጅ ይጠለፋል። የፎቶ ልብስ ነው። ፎቶስ ይኖራችኋል እርግጠኛ ከስተምር እኮ እኛ በላይ ፎቶ ይዛለሁ። በጣም ነው ፎቶ የሚይዙት የሆነ ቀን ፈልገዋለሁ እያሉ ስለሚይዙት። ይሄ ከፊት ለፊት ነው፣ ይሄ ከኋላ ነው። ከፈለጋችሁ በዙሪያ ማድረግ ትችላላችሁ። ከፊት ለፊት በተቀናሽ ትችላላችሁ። እጅግ በጣም የሚያምር ልብስ ነው። ነጠሉ አጋጣሚ ሊቆጭ ይሏል ኦርደር ነው። ዋጋው አልቆለት ሀያ አምስት ሺህ ብር ነው። ይሄ ወራጅ ነው እስከ ስር የሚጠለፍ ነው። በዙሪያው ደግሞ ከፈለጋችሁ ዋጋውን ጠይቁኝ። በጣም ነው የሚያምረው። እቺ ልብስ ደግሞ እንዴት እንደሚያምር ከአሁን በፊት እንትን ደረጃ በሌላት አምጥቻት ነበር። በጣም ነው ሰው የወደዳት። አሁን ደግሞ በደረጃ ሸማኔው እንደዚህ ተጠቡባታል። ተጠቡባታል ነው የሚባል በጣም ቆንጆ ስለሆነች እንዴት እንደምታምር ዩአቴዲ በጣም ነው የሚያምር። ከነገራችን ላይ ልብሱ መሬት ላይ የምናደርገው ንጹህ ነው እንደምታዩሴራሚኩ እጅግ በጣም ንጹ ነው። በጣም ሚያምር እንዴት ዩት። ከፈለጋችሁ ከስር ያለው ደረጃ መቆረጥ ይችላል፣ እንዳለ መሰራት ይችላል። በጣም የምትገርም ዲዛይን ናት። ዋጋው አልቆለት 15 ሽብር ነው። ያለ ደረጃ 14 ሽብር ነው። በምትፈልጉት ኦርደር ማድረክ ትችላለች። ከፈለጋችሁ በደረጃ ከፈልጋችሁ ያለደረጃ፣ ያለ ደረጃ ኦርደር አድርጉት። በግሩፕ ትለብሱት ያዘንጣችኋል። በግሩፕ ተለብሶ ማያምር ልብስ የለም። ከነገራችን በማ ሲለበት በጣም የሚያምር ነገር ነው። እንዲህ ከለርፉል የሆኑ ልብሶች ደግሞ ሲለበሱ የበለጠ ድምቅ ትላላችሁ። ኦርደር አድርጉት። ቴዲ እንግዲህ እንደምታዩ እነዚህ ልብሶች እጅግ በጣም የሚያምሩ ናቸው። የአንድ ቤተሰብ ናቸው። አይምሩ። ይሄ ልብስ ተሰርቶ እንደዚህ የሚያምር አልመሰለኝም። እኔ ለራሴ ተሰርቶ እንዲህ ያምራል ብዬ አልጠበኩትም። በጣም የሚያምር ልብስ ነው። ይሄ ደግሞ እጅ ጥልፍ ነው። አይምር። የእጅ ናቸው፣ የእጅ ጥልፍ ናቸው። ባለፈው የሰርጋቸውም በሙሉ የፋሚሊ ነበር የሰራውላቸው አሁን ደግሞ በጣም ወደውት ያንን ይህን ደግሞ ስር ልን አሉ። እንዴት እንደሚያምር በእጅ ጥልፍ ነው። በማሽን ጥልፍ ከፈለጋችሁ ይሰራል። ይሄ ነገር ሌላ ከለር አለው ሌላ ከለር አለው ጥለት ውስጥ እስከዚህ ነገር የሰፋው ግን ይሄ ቅልብጭ ያለ ቁልጭ ያለ መጠነኛ የሆነ ሆኖ በጣም የሚያምር በቃ በጣም የሚጋባ ወደ ውስጥ የሚጋባ አይነት ልብስ ነው። እንዴት እንደሚያምር ነጠለው ራሱ እጅግ በጣም ያምራል። ነጠለው ራሱ የሚገርም ነው። በጣም ነው የሚያምረው። እውነት አንገቷ አራት ማዕዘን ነው። እጇ አጓጉል ነው። በእጅ ጥልፍ ነው የተሰራላቸው። በእጅ ጥልፍ እንደዚህ እምር ብሎ ሀያ ሰባት ሺህ ብር ነው የተሰራላቸው። በማሽን ጥልፍ ከፈለጋችሁ ሀያ ሁለት ሺህ ብር ይሰራላቸዋል። በእጅ ጥልፍ የምታደርጉት ልስላሴውም ሆነ ከለሩ እጅግ በጣም ነው የሚያምረው። ፊኒሽንጋችን ይታወቃል። ግን አንዳንዴ ደግሞ አዳዲስ ሰው ሊመጣ ይችላል። መነኑ ይልክ የምንደርበው መነን ራሱ ኳሊቲ መነን ነው። የሚገርም ሁለታዊ መነን የደረቡት እንዴት እንደሚያምር ይሄ ይሸፈናል። ይኸው ተሸፍኖ በጣም ነው የሚያምር ተሸፍኖ እንደዚህ ጸድት ብሎ ከዚህ በላይ ይሄና ይሄ ግዴታ አንድ አይነት መሆን አለበት። አንድ አይነት ነው ተጠርጥሮላቸዋል። አለመጠርጠርም ይችላል። እንደዚህ ቆንጆ ሆኖ በእንደዚህ አይነት ፊኒሽንግ ሀያ ሰባት ሺ ብር። እንደዚህ አይደል የምንለብስ ነጠላ። ማሚዎች ዬ እናቶች ዬ እንዲህ ዝንጥ በሉ ሺህ ዓመት አይኖርም። ዝንጥ ብላችሁ ኑሩ እናቶች ዬ ሁሌ ሁዱድ ቀን ቸርች መሄዳችሁ እንደዚህ የምን የፈረንጅ ልብስ ያየናቶች ቤተክርስቲያን ስትሄዱ፣ የምን የፈረንጅ ልብስ? የሀበሻ ቀሚስ በቀጭኑም በትልቁም እየለበሳችሁ ፏ በሉ። ሳምንት አዳዲስ ነገር ይዘን እንመጣለን። በያላችሁበት ሰላም